ሰላም የተወደዳችሁ ውዴ ፋኖስ ኢትዮጵያ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ደግሞ ክፍል አራት የአማርኛ ቋንቋ ትምህርታችን እንቀጥላለን ማለት ነው። እንደተለመደው ከግራ ወደ ቀኝ፣ ከቀኝ ወደ ግራ እንጽፋለን፣ እየዘለልን እንጽፋለን። ከዛ ደግሞ ቃላቶችን እንመሰርታለን ማለት ነው። ያው ሁሌም እንደተለመደው ደግሞ እናንተ ያልገባችሁን ሀሳብ አስተያየታችሁን ደግሞ በቴሌግራም በዋትሳፕ በኢሞና በሌሎች አማራጮች ታናግሩናላችሁ። እዚያ ላይ ምላሽ እንሰጣችኋለን ማለት ነው።

ሙ ሚ ማ ሜ ሚ ሞ እንላቸዋለን ማለት ነው። ኦኬ ዘን እንግዲህ የሚቀረ ምንድነው? እነዚህን ከመሃል ደግሞ እየዘለልን እንጽፋቸዋለን። ይህን የምናደርገው እናንተ አንዳንድ ተማሪዎች መሙ ሚ ማ ሜ ሚ ሞ የሚለውን የሸመድዱት እና ከመሃል ምልክቱን ራሱ በስትክክል መጻፍ አይችሉም ማለት ነው። አንድ ተማሪ ይህን ማንበብ ይችላል፣ ግን ጻፉት ብላቸው ሸፍኜ ለመጻፍ ሲቸገሩ ያጋጥመኛል ማለት ነው፣ ብዙ ጊዜ ማለት ነው። ሶ እንደዛ የሚለውን ችግር ለመቅረፍ ያው ወደዚህም እናነባዋለን ሞ ም ሜ ማ ሚ ሙ መ እንላለን ማለት ነው። ከዛ እየዘለን እንጽፋቸዋለን። እንዴት ነው መዝለል ማለት? ለምሳሌ ይችን ጽፋትና መ ብዬ መልና እችን ዘላት አለሁ ከዛ ሚ የምትለዋን እጽፋት አለሁ ከዛ እችን ዘላትና ሜ የምትለዋን ሜ የምትለዋን ጽፋት አለው ማለት ነው። ከዛ ም የምትለዋን ዘልዬ ደግሞ ሞ ምትለዋን ሞ ምትለዋን እጽፋ አለው ማለት ነው። በዚህ መሀል አሁን መሙ ሚማሜ ምሞ ያላችሁ እንዳትሄዱ እነዚህ ያግዷችኋል ማለት ነው። በዛ ምክንያት እያስተዋላችሁ እንድታነቡ ያግዛችኋል ማለት ነው። ስለዚህ መ ሚ ሜ ሞ። ኦኬ እንደዚህ ካደረግን በኋላ ደግሞ አሁን ክፍቱን እንሞላለን። ለምሳሌ ይችን እንዘልና እዚህ ላይ ሙን እንጽፋለን። ሙን እንጽፋለን እዚህ ላይ እንዘልና አሁንም እዚህ ላይ ማን እንጽፋለን። እዚህ ላይ ዘለን እዚህ ላይ ምን እንጽፋለን። ከዚህ ላይ ዘለን እንተዋለን ማለት ነው። ስለዚህ በዚህኛው ዙር ደግሞ ከዚህ ላይ የምታነቡት የለም፣ እዚህ ላይ ሙ ትላላችሁ። ከዚህ ላይ የምታነቡት የለ እዚህ ላይ ማ ትላላችሁ። ከዚህ ላይ የምታነቡት የለ እዚህ ላይ ም ብላችሁ ታነባላችሁ ማለት ነው። ከዛ በዚህ መሰረት ነው የምታነቡት። አሁን አንዳንዴ የሚያስጠናችሁ ከሌለ ራሳችሁ ደብተራችሁ ላይ በዚህ መንገድ እየጻፋችሁ፣ እየሰረዛችሁ፣ እየደለዛችሁ መሞከር ይኖርባችኋል ማለት ነው። ነገር ግን ያው በአስተማሪ መሞከር ከፈለጋችሁ ግን እኛ በሳምንት አምስት ቀን በቀን ደግሞ አንዳንድ ሰዓት እየተገናኘን በኦንላይን ማለት ነው። ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ ተገናኝተን፣ ሚት አፕሊኬሽን፣ ዙም አፕሊኬሽን መማር ሼር እያደረግንላችሁ እናስተምራችኋለን ማለት ነው። ስለዚህ ይህን አጋጣሚ ብትጠቀሙበት በአጭር ጊዜ መጻፍና ማንበብ ትችላላችሁ። ነገር ግን ይሄ ቪዲዮ ደግሞ በውስጥ መስመር መማር ለማይችሉ ልጆች ራሱ በጣም አዋጭና ጥሩ ቪዲዮ ነው። ለምን ከሀ ጀምሬ በዚህ መሰረት ነው እስከ መጨረሻው የሚያሄድላችሁ። አንድም ቪዲዮ ሳትዘሉ ሙሉን ማየት ከቻላችሁ በጣም ተጠቀሙበታላችሁ ማለት ነው። ኦኬ አሁን ምንድነው የምናደርገው? ቃላት ነው የምንመሰርትበት። ኦኬ ቃላት እንመሰርታለን። እስከዚህ ላይ አሳምራለሁ፣ እንደተለመደው ከዛ፣ መ በምትለው እንመስርት። መ መ ከ መምህር ማለት ትችላላችሁ። መምህር ከዛ መላ መላ ዘዴ ማለት ነው። ምናልባት አዲስ ከሆነባችሁ መላ ማለት ዘዴ ማለት ነው። ከዛ መቶ መቶ መቶ ማለት ይችላል። መቶ እሺ፣ መቶ ከዛ መ መቀስ መቀስ እለዋለሁ ግን ኦኬ፣ ከዚህ በላይ ባላበዛች ጥሩ ነው። መምህር መምህር። ከዛ መላ መላ፣ መቶ መቶ፣ መቀስ መቀስ። ያው ስን በስትክክል ጻፋት። መቀስ ያው መቀስ ትላላችሁ። ከዛ በሙ ነው የምንመሰርተው። መሰርተው መ ተመስርታለች አከባታለሁ። ከዛ ወደ ሙ ስንሄድ ደግሞ ሙ በሚለው ሙዝ እንላለን። ሙዝ ሙዝ ላለው ሙሉ እላለው። ሙሉ ሙሉ ላለው ሙ ሙቀት፣ ሙቀት ሙቀት እላለው። ከዛ ሙጫ ማለትም ይቻላል። ሙጫ ሙጫ ማለት ትችላላችሁ፣ ማለት ነው። ሙጫ ማለት እንደማስቲክ አይነት የሚያላጥቅ ከእጽዋቶች የሚወጣ ፈሳሽ ነገር ነው። ስለዚህ ሙጫ፣ ሙቀት፣ ሙሉ፣ ሙዝ ትላላችሁ ማለት ነው። ኦኬ። ይህ በሙ የመሰረት ነው ቃል ነው። አሁን በማን ነው የምንመሰረተው? በሚ ማለት ነው። በሚ በሚ ደግሞ ሚዛን፣ ሚዛን፣ ሚዛን ሚ ሚጣ ማለት ትችላላችሁ። ሚጣ ሚጣ ሚጣና ሚጣ ሚጣና ሚጣ አንዳንዴ ሚጣ ማለት ትንሽ ማለት ነው። ያው ሎካል ሊሆን ይችላል፣ ግን ሚጣ ሚጣ ትንሽ ማለት ይሆናል። ሚጣ ማለት ደግሞ ሕፃን ለሴት ልጅ ሕፃን ሚጣ ትባላለች ማለት ነው። ስለዚህ ሚጣ ሚዛን ማለት ትችላላችሁ። ሌላኛው ያው በዋናነት ግን አላማው መጽሐፍ እንድትለምዱ ነው እንጂ አንዳንዴ ያልተለመዱ አይነት ቃሎችን ልጽፍ እችላለሁ። ግን ይህን ፊደል ተጠቅማችሁ እንዴት ነው ቃላት የምትመሰረቱ የሚለውን መግቢያ ለመስጠት ነው ማለት ነው እንደዚህ የምናደርገው። ኦኬ ሚጣ ብላችኋል፣ ሚዛን ብለናል። እሺ ሚኒሻ ማለት ትችላላችሁ ወይንም ሚሊሻ ማለት ትችላላችሁ ከዛ በቃ እነዚህን ከመሰረትኩላችሁ ይበቃችኋል። ከዛ ወደ ማ ነው የምንሄደው፣ ማለት ነው ወደ ማ ስኔ ደግሞ ማ ማጭድ ማለት ትችላላችሁ። ማጭድ አለ አይደለ? ማ ጭ ማጭድ ማድ ማ ድ ማድ ማለት ትችላላችሁ? ማ ማዕዘን ማለት ትችላላችሁ። ማዕዘን ማ ማዕዘን ማለት ትችላላችሁ። ሌላኛው ማገር ማለት ትችላላችሁ። ማገር ማገር ማለት ትችላላችሁ ማለት ነው። ኦኬ እንግዲህ ይህን ካልን አሁን እስከ ማን ነው? አራት ነው አይደል የጻፍነው? አንድ ሁለት፣ ሶስት፣ አራት አሁን የሚቀረን ማን ነው? እነዚህ ሶስቱ ይቀሩናል ማለት ነው። ኦኬ እነዚህን ለመሙላት ወደዚህኛው እንደገና እናጥፋለን ማለት ነው። አሁን ወደ ሜ ነው የምንሄደው። ሜ ስንል ደግሞ ሜትር እንላለን። በዚህኛው በሜ ሜትር ልበለው ሜ ት ር እንላለን። ከዛ ሜዳ ማለት ይቻላል። ሜ ዳ ሜዳ ማለት ትችላላችሁ። ሜዳ ማለት ትችላላችሁ። ከዛ ሜ እሺ፣ ህልሜ። አሁን አንዳንዴ በሜ መጀመር ካልቻልኩኝ፣ ሜ ያለችበት ሌላ ቃል መስራት ይችላለሁ። ኦኬ፣ ህልሜ ብላውን ህል ሜ ህልሜ። ስንል ሜ ማለት እቺ እዚህ መጨረሻ ላይ መምጣት ትችላለች፣ አንድ ፊደል በመጀመሪያም ሊመጣ ይችላል። ከመሀልም ሊመጣ ይችላል። በመጨረሻ መምጣትም ይችላል። ስለዚህ ዋናው ቃላት መመስረት መቻሉን እንድታዩ ማለት ነው። ለምሳሌ ህልሜ ህልሜ ስትሉ በዚህ መንገድ ትጽፋላችሁ ማለት ነው። ኦኬ ወደ ማን ነው? ወደ ስድስተኛ ፊደል እንሄዳለን። ወደ ስድስተኛ ስንሄድ ስድስተኛ ም ነው አይደለ? ኦኬ ስድስተኛ ም ምላስ። እሺ ምላ ስ ም ላ ስ ማለት ትችላላችሁ። ምህላ ማለትም ይቻላል። ም ህ ላ ምህላ ማለት ትችላላችሁ። ከዛ ላም ለምሳሌ መጨረሻ ላይ ላን እዚህ መጀመሪያ እንጽፋለን። ላ ም ላም ስንል ም በመጨረሻ መምጣት ትችላለች ማለት ነው። ላ ም ላም ማለት ትችላላችሁ፣ ማለት ነው። ስለዚህ አንድ ቃል መጀመሪያ ብቻ አይደለም መጨረሻ ላይም መምጣት ይችላል ማለት ነው። ኦኬ፣ አሁን የመጨረሻውን ሰባተኛ ፊደል እናያለን። ኦኬ፣ መጨረሻ ፊደላችን ሞ ነው። ሞፈር፣ ሞ ፈ፣ ሞፈር። ሞፈር መሆን ይችላል። ሞፈር ከዛ ሞረድ ሞረድ ሞረድ ማለት እንችላለን። ሞረድ ማለት የሆነ ስለታማ ነገሮችን የምንስልበት ማለት ነው። ሞረድ ሌላኛው፣ ሞላ ማለት ትችላላችሁ። ሞላ ሞላ ማለት ትችላላችሁ ማለት ነው። ስለዚህ በዚህ መሰረት ስትለማመዱ፣ በቃ ልክ እንደዚህ ነው መሆን ያለበት አንድ ዙር እስከምትጨርሱ ማለት ነው። ትንሽ ትዕግስት ሊጠይቃችሁ ይችላል። ነገር ግን ሰላሳ አራቱን ፊደላቶች በዚህ መንገድ ብትከታተሉ በአጭር ጊዜ በአንድ ወር ባልሞላ ጊዜ ውስጥ አማርኛን በቃ አማርኛ ደግሞ አንዴ ከተማራችሁት አስቸጋሪ አይደለም። አንዴ በደንብ በስትክክል እስከምትገቡ ብቻ ነው የሚያስቸግረው። እሱን ደግሞ በውስጥ ከኛ ጋር መማረም ትችላላችሁ። በተከታታይ በምለቅላችሁ ቪዲዮም ደግሞ አንድም ሳታሳልፉ ካያችሁ በቂ ነው ማለት እንችላለን ማለት ነው። ስለዚህ የዛሬ የነበረን ቆይታ ይህን ይመስላል። እነዚህን መጻፋችሁ እንዳትረሱ። ጥያቄ ካላችሁ ሃሳብ አስተያየት ካላችሁ በውስጥ መስመር ስልካችን ተጠቅማችሁ ወይም ደግሞ ከስር ሊንክ አለ ዲስክሪፕሽን ላይ በቀላሉ ስልክ ሴቭ ሳታደረጉ ስትነኩት ቴሌግራም ላይ ዋትሳፕ ላይ ወይ ደግሞ ኢሞ ላይ የምትመርጡት እንኩና እሱ ላይ ገብታችሁ ቮይስ ማስቀመጥ ትችላላችሁ። በቀላሉ እኛ ጋር መገናኘት ትችላላችሁ ማለት ነው። እዛ ላይ ቮይሳችሁን እንመልስላችኋለን። እዛ ላይ ተገናኝተን መማር ትችላላችሁ ማለት ነው። ኦኬ፣ እንግዲህ ያው ትምህርታችሁን ይግለጽላችሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።